ኛ እንዳይመጣ ለምን እኔ ራሱ ገጠር የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ። ይኸው ደግሜ እልካለሁ አርፈክ ሂድ እንዳትመጣ፣ እንዳትመጣ ኮመንት ላይ በርታ፣ ሳይድ ጎበዝ፣ ምናምን ሲሉ እንትን የልብ ልብ ተሰምቶክ እንዳትመጣ አርፈክ። ወዳዩ ተመለሰ አዩንም እንዳታጣ ራስክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። እኔ የወላቸው እየተናግር ያለው በኋላ በእኔ እንዳታሳብብ አንድ ነገር ብትሆን እኔ የለውበት። ቀጥ ብለክ ወደ ባለቤትህ ተመለስ ማለት ነው። በጣም ነው የገረመኝ እዛ ባህር ዳር ድረስ መምጣቱ ማለት እና ደግሞ ያሳዘነኝ እኔ ከዚህ በኋላ በቃ እኔ እራሱ ራሱ ፍለጋ ቢሆኑ ያሳዘንከኛውም ማለት ነው። ባህር ዳር ድረስ ስለመጣ አሳዝነህኛል። ግን ባህር ዳር ስላልሆንክ በቃ እኔ ስላልሆንኩኝ ላገኘህ አልችልም። በቃ ምን አደርጋለሁ። ንግስታ ሱመያ እንግዲህ ጠበቅ ያለ መልእክት አስተላልፈለች ለባለቤቷ ለሰይድ፣ ባህር ዳር መግባቱን ምክንያት በማድረግ ከባህር ዳር ወዴትም እንዳትሄድ እንዳትመጣ እያለች የተለያዩ ጠበቅ ጠበቅ ያሉ መልእክቶችን አስተላልፋለች ማለት ነው። አሰላሙ አሌይኩም ወረህመቱላህ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ አላህ ሰላማችሁን የአብዛው። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ቤተሰብ እየሆናችሁ ላይክ እያደረጋችሁ አብራችሁኝ ስላላችሁ ሁላችሁንም አመሰግናለሁ። እንግዲህ ሱመያ ትላንትና ሰኢድ ባህር ዳር ሄዶ ሱመያን እንዳጣት ሲናገር ነበረ ማለት ነው። በዛም የተነሳ ሱመያ ባህር ዳር መምጣቱ በጣም እንዳስገረማት ና ነገር ግን ከባህር ዳር ወደ የትን ቦታ ወደ ጎንደር፣ ወደ ገጠር ምናምን የሚባል ቦታ እንዳይመጣ እያስጠነቀቀች ነበር። እሱም ባህር ዳር ላይ አላገኘኋቸውም፣ እዚህ ተስፋ የለኝም ና እንግዲህ እያቆራረጥኩኝ፣ በቅጥቅጥም በሞተርም ወደ ገጠር ወደ ጎንደር ሄጄ እፈልጋቸዋለሁ እያለ ነበር ማለት ነው። ያንን አስመልክታ እንዳትመጣ እንዳት መጣ ወደ ገጠር በጣም ከባድ ነው፣ አይደለም አንተ። እኔ ራሱ በግድ ነው ያለፍኩት እያለች ነው ማለት ነው። እንግዲህ ሱመያ፣ እኔ ለሱመያ ማለት የምፈልገው ነገር ተመልሳ ወይ ባህር ዳር ላይ ብታገኘው ብዬ አስባለሁ። እሷ ግን በቃ ተመለስ፣ ከባህር ዳርም ተመለስ፣ እንዳትመጣ ነው እያለች ያለችው ማለት። ለመናገር ያው ሰይድ እያሳዘነን ነው ሁላችንንም አሁን ላይ እና ይበቃል። ሱመያ ተቀራረቡና ተነጋገሩ እያልነ ነበረ። እርግጥ ነው ሱመያ ቆራጥነቷን በውሳኔዋ የማትደራደር መሆኑን ጥንካሬዋን፣ በቃ ብልሃቷን አሳይታናለች፣ እውነት ለመናገር ማለት ነው። ግን ይበቃል፣ ይበቃል ኒ ካሚዞ እንደዚህ እንደዚህ ከመዞር ይበቃል። እነዚህ ሰዎች አሁን አልተለያዩም፣ አልተፋቱም አይደለ እንዴ ጋይስ እና ከሀገር ሀገር መዞሩ ይብቃና ተገናኙ እያልን ነበር። እንግዲህ እሷ ገጠር ፋሚሊዎቿ ጋር ሄዳ ገጠር ውስጥ እንዳለች ነው ዛሬ ቪዲዮ የሰራችው ማለት ነው። ያው ፈጣሪ ባለሽበት ይጠብቅሽ ከነ ልጆችሽ፣ ሰይድም ፈጣሪ ይጠብቀው። እንግዲህ ሱመያ ዛሬ ያለቻቸው ቪዲዮ መግቢያ ላይ አሰምቻችኋለሁ። ትንሽ እስኪ ሌላ የምናዳምጥና ተመልሰን እንመጣለን። በቃ ምን አደርጋለሁ ስለዚህ እንደኔ ማለት ነው በቃ አሁን እንደ ምስትነቴ ተመለስና ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ ለምን እኔ አሁን አታገኘኝ ምን ያለሁት ጎንደር ገጠር ውስጥ ነው ገጠር ነው እኛ አካባቢ በጣም ገዚ እንዳትመጣ ወደ ጎንደር ደግሞ እንዳትመጣ እንኳን አንተ እኔ በግድ ነው ያለፍኩት በግድ ነው ያለፍኩት ማለት ነው ብዙ ስታይ ብዙ መታወቂያ ይታያል ብዙ ነገር አለው ስለዚህ እንዳትመጣ ነው መንገድ ላይ በጣም ብዙ ፍተሻ አለ። በዛ ላይ ደግሞ የሚኬደው በአይሱዚ ነው፣ የሚኬደው በቅጥቅጥ ነው። በአይሱዚ ማለት ነው፣ ከዛ በቅጥቅጥ ማለት ነው። መንገዱ በጣም ነው የሚያስቸግረው። በጣም አስቸጋሪ ነው መንገዱ። እኔ ምልክ እንዳትመጣ ነው። ምልክ በጣም ነው የሚያስጠለው። ብዙ ፍተሽ አለ፣ ብዙ ነገር አለ። እንኳን አንተ እኔም በግድ ነው ያለሁ። ስለዚህ እዚህ ጋር ያንተን ነገር ዘግቻለሁ። እኔ ኃላፊነቱን አልወስድም። አያ እንግዲህ እንደሰማችሁት ነው ማለት ነው። ሱመያ በቃ እኔ እንዳትመጣ ብዬ አስጠንቅቄ አለሁ እና እኔ ኃላፊነት አልወስድም ከአሁን በኋላ በቃ እንዳት መጣ ወደ ሚስትህ፣ ወደ አዲስ አበባ ወደ ሚስትህ ተመለስ እያለች ነው። እንግዲህ ሱመያ እስካሁን ድረስ አራራች ማለት ይችላል። እንግዲህ ይቻላል ለመገናኘት ና ሱመያዬ፣ አላህ ልብሽን ያራራው። እንግዲህ እውነት ለመናገር ያው ሁሌም እንደምለው እንደ መቼ ነው ተገናኝተው አብረው የማያቸው ሰላም ወርዶ ይሄ ጭቅጭቅ የሚያበቃው እያልኩመኛለሁና። ብዙዎቻችሁም ይሄ ይሄ ምኞት እንዳላችሁ በኮሜንት አሳውቃችሁኛል። አንዳንዶችም አላችሁ በሴት ልጅ ጨካኝ ናት፣ ይሄን ያክል ምን አደረገ ምናምን የምትሉም አላችሁ። እንደገና ደግሞ በቀይ በቃል ሱመያ ከዚህ በላይ መንከራተት የለበትም፣ ሰይድ ተቀራረቡ፣ ተገናኙ፣ በቃ አግኙ ብዙ ኮሜንት፣ በተለይ በትላንትናው ቪዲዮ ላይ በቃ አግኙ የሚል በጣም ብዙ ነው። በነገራችን ላይ የኔ ቤተሰቦች በቃ ማለት የሆነ ጎበዝ ናት፣ በቃ በውሳኔዋ ቆራጥነቷ እንዳለ ሆኖ ያንን እያደነቃችሁ ግን መገናኘታቸውን የምትፈልጉ ናችሁ፣ ብዙዎቻችሁ ልክ እንደ እኔ ማለት ነው። እና ብዙዎቻችሁ እንደዛ ነው የምትሉት። በጣም ደስ የሚል ሀሳብ አስተያየት ነው። ቢገናኙ በቃ ይሄ ነገር ቢቋጭ በጣም ደስ ይለኛል። እውነት ለመናገር ሳይለያዩ ይሄን ያክል ሸሽና አባራሪ ሆኖ እስከዚህ ጊዜ ድረስ መቆየቱ በጣም ነው የሚከብደው። ግን የሰው ልጅ ጤና ከሆነ ከመገናኘት አይቀርም እንኳን የወለደ ማለት ነው እና ይገናኛሉ አንድ ቀን ብዬ ተስፋ አደርጋለሁ። እንግዲህ ከሱመያም እንግዲህ ከቤተሰቦቿ ጋር ከቤተሰቦቿ ጋር ጊዜ አሳልፋ እንግዲህ ከረጅም ዓመት በኋላ ነው ከቤተሰቦቿ ጋር የተገናኘችው ና ጥሩ ጊዜ አሳልፋ እንግዲህ መልካም ሀሳብ ወደፊት ታሳውቀናለች ብዬ ተስፋ አደርጋለሁ። እንግዲህ ሰይድም ሱመያ እንዳለችው እኔም አትሄድ ነው ምለው አሁን ላይ በቃ ሱመያ ከአሁን በፊት በሰረቻቸው ቪዲዮዎች ላይ አንተ ጎንደርና ባህር ዳር ከመጣ ወንድ ነህ ብለው ነበረና እና በቃ ያው እንዳያችሁት ባህር ዳር ገብተዋል ማለት ነው። እሷን ባህር ዳር መሄዱ በጣም አስገርሟታል። አሳዝኖኛልም እያለች ነበረና እኔ ከዚህ አሁን የተረዳሁት እንደዚህ መስዋዕት ሲከፍል በቃ ቦታ እንዳለው አክብሮት እንዳለውና ፍላጎት እንዳለው ነው ነው እየተረዳው ያለሁት። እንግዲህ ውስጥ የሰውን ውስጥ ባላይም ባላቅም፣ ከላይ ከማየው ነገር ከተግባሩ እንደዛ ነው እየተረዳሁት ያለሁት። እና ይህ ሱመያ እንዳለችው ያው ባህር ዳር አይመጣም ብላ ነበር፣ ባህር ዳር ሄዷል። ማሻ አላህ ይጠብቀው። አሁንም ጎንደር እሄዳለሁ እያለ ነው። እሷ ግን ጎንደር እንዳትመጣ እኔ ሳልፍ ያየሁት ነገር ያኔ ስላለ መንገዱ ከበድ ስለሚል እንዳትመጣ እያለች በጥብቅ ነው ስታሳስበው የነበረው። እና እኔ ቢያንስ ለልጆች እንድትኖር እፈልጋለሁ ምናምን እያለች ነበር። እና ሰይድም ይሄንን ቪዲዮ አይቶ ሰይድም ይሄንን ቪዲዮ አይቶ መሄዱን ይሰርዛል፣ ሀሳቡን ይቀይራል ብዬ አስባለሁ እንሻላ እንግዲህ ሀሳቡን ይቀይራል ብዬ አስባለሁ። እኔም ባይሄድ ነው የምለው። በቃ ሱመያ ካለችው አንጻር እንደዛ ከሆነ ያው መንገዱ ያስቸግራል። በጣም ገጠራማም ከመሆኑም ከመሆኑም ባሻገር በትራንስፖርቱ ምኑ በጣም ስለሚያስቸግር ብላለችና ከዚህ ከዚህ አንጻር ከወቅታዊ ሁኔታውም አንጻር ባትሄድ ላለሁ ሳይድ እንግዲህ ላይክ እያደረጋችሁ አድርሱ ማለት ነው ጋይስ እና ውድ ቤተሰቦቼ ቪዲዮ ላይክ ማድረግ አትርሱ። በጣም አብራችሁኝ ናችሁ፣ እያበረታታችሁኝ ነው፣ እያደግን ነው። በጣም ነው አመሰግ ነው። በጣም ነው አከብራችሁ መወዳችሁ። ኑሩልኝ በያላችሁበት የዓለም ዳርቻ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ደስታ ደስታ ነገር ያሰማችሁ፣ ሀገራችንንም ሰላም ያደርግልን። ረመዳንም እንግዲህ እያለቀ ነው። አላህ ከተጠቀሙበት ኢባዳቸውን ከተቀበላቸው ባሮቹ ያድርገን። እንግዲህ እንደ እኔ እንደ እኔ ማለት ነው፣ ጋይስ ሰኢድ በቃ ወደ ገጠር አትሂድ የሚል ሀሳብ አለኝ። በቃ አትሂድ ማለት ሱመያ ያለችውን ስማት። ኢንሻ አላህ ወይ አዲስ አበባ መጥታ ወይ ባህር ዳር መጥታ ይገናኛሉ ብዬ ተስፋ አድርጋለሁ። ወደፊት አብረን የምናይ ይሆናል። ኸይር ነገር ያሰማን፣ መጥፎውን ነገር እያረቅላቸው ማለት ነው። ውድ ቤተሰቦቼ ለዛሬ የመጣውበት ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ። ሰላም ሆኑልኝ። ቻው